ሰዎች እንዴት አደራችሁ? ኦኬ። የዛሬ የተገናኘነው ለዚህ ለትልቅ ዓላማ ነው፣ ለአንድነት ነው። ስፖርት ለሀገር ፍቅር፣ ለሀገር አንድነት በጣም መሰረታዊ እና ጠቃሚ ጉዳይ ነው። ለየት የሚያደርገው ደግሞ ስፖርት እዚህ አካባቢ ላይ የወንድማማች ሕዝቦች ያሉበት አካባቢ ስለሆነ አንድነትን ለመመስረት ፍቅርን ለመመስረት እጅግ በጣም ጠቃሚ ነው። ወጣቶች ለሀገር ግንባታ ሚና ትልቅ ሚና ያላቸው ናቸው። በኢኮኖሚው ዘርፍ ወጣቶች ሲሳተፉ እጅግ የላቀ ውጤት ማንጣት ይችላሉ። በፖለቲካው መስ ወጣቶች ሲሳተፉ እጅግ የላቀ ሚና ማንጣት ይችላሉ። በቴክኖሎጂው ዘርፍ በስራ ፈጣሪ ዘርፍ ሲሳተፉ ወጣቶች እጅግ በጣም ትልቅ ሚና አላቸው። ባህልን እሴትን በመጠበቅ ረገድም ትልቅ ሚና አላቸው። ወጣቶችና ስፖርት ለአንድ ሀገር ጠቀሜታው ትንሽ ጎር ላይ ያለ ጠቀሜታ ስላለው ስፖርት ላይ ያለንን እንቅስቃሴ እጅግ በጣም አጠናክረን መቀጠል አለብን። ወንድማማቾች ነን፣ የነገ ተስፋዎች ነን፣ ነባር የኢትዮጵያ ብርሃኖች ነን። እኛ ወጣቶች ለነገም ተስፋዎች ነን። ስለዚህ ይህች ሀገር አለወጣት ሚና የትም አትደርስምና ወጣቶች ከስፖርት ጋር እያይዘው ባህላቸውን ጠብቀው እሴታቸውን ጠብቀው ኢኮኖሚያቸው ላይ ተሳታፊ ሆነው ስራ እድል ፈጠራ ላይ ቴክኖሎጂ ላይ ያላቸው አቀባበል ልዩ ነው። ከዛኛው ትውልድ ይሄንኛው ትውልድ ለቴክኖሎጂ ያለውን ቀረቤታ ሁሉም ሰው ይረዳልና የስፖርት ፍቅርን ተገንዝበን በከፍተኛ ደረጃ እንቅስቃሴ ማድረግ መቻል አለብን። አጣዬ ደግሞ ለዚህ በጣም ምቹ ነው። የተሻለ ስታዲየም አለው፣ ሁሉ ነገር የተሟላለት ስለሆነ በዚህ መንገድ መቀጠል አለባቸው። ወንድማችን አብዱም የኤንኤ የኤሮቢክስ ፕሮግራም አመቻችቶ አዘጋጅቶ እንዲያ በደመቀ መንገድ እንድናረግ ስላገዘን እውነት ለመናገር ልትኮሩበት ይገባል። አንድ ጊዜ ሞራል ብትሰጡልኝ ደስ ይለኛል። እናከብራለን፣ እናመሰግናለን። መልካም መሰግናለን። መልካም እድል። የእግር ኳስ የግርፋስ ፌደራል ዳኛና የአካል ብቃት አሰልጣኝ ነኝ። ምንድነው ተወልጄ ያደኩት በዚህ በአጣዬ ከተማ አስተዳደር ዜሮ ለቀበሌ ስቴዲየም ሰፈር ሲሆን ምንድነው አሁን ከዳኝነት ከእግር ኳስ ዳኝነት ውጭ በመቀጠል የአካል ብቃት በማሰራት የተለያዩ ማህበረሰቦችን ወደ ስቴዲየም በማንጣት ይህን ከጓደኞች ጋር ጀምረን የተሻለ ስራ ለመስራት አቅደን ተነስተን ነበር። ይህም ደግሞ ምንድን ነው አንዱ ማሳያ ኦልሞስት ከጀመርን ኤቢኤሮቢክስ ብለን ሰይመን ከጀመርን ኦልሞስት ወደ ሶስት አመት ተኩል ገደማ ሆኖታል። ይህን ሆኖ ሳለ ማንም ሰው መጥቶ በነፃ ነው የሚሰራው። ሁሉም ሰው የተለያዩ ማህበረሰብ ከልጅ ከሕፃናት እስከ አዋቂ ድረስ ያሉበት ማህበር አቋቁመን የተሻለ ደረጃ ለመስራት አቅደም እየተንቀሳቀሰን ያለን ሰዎች ነን። ከዚህ በመቀጠልም ደግሞ ምንድን ነው የሩጫ የአካል ብቃትና እንቅስቃሴ በጋራ በዛሬ ጥቅምት 12 አዘጋጅተን ፕሮግራማችን ሰፋ ያለ ፕሮግራም አዘጋጅተን ብዙ የተለያዩ ማህበረሰቦች ከጎራባች ከተለያዩ ቦታዎች ጠርተን እንግዶችን ጋብዘን በተለያዩ ካታጎሪ ካፍለን የሜዳሊያ በየደረጃዎች ከአንድ እስከ ሶስት ከአንድ እስከ ሶስት የሜዳሊያ እና የማሊያ ሽልማት አድርገናል። ይህም ሆኖ ሳለ በቂ ባይሆንም፣ ነገር ግን የተሻለ ስራ ሰርተን የተሻለ ሽልማት ከዚህ በተሻለ እናዘጋጃለን የሚል ተስፋ አለኝ። ዋናው አላማው ዞሮ ሽልማቱ ሳይሆን በየቤቱ ተቀምጦ አለ የተለያየ በሽተኛ በሽተኞች ተላላፊ በሽተኛ የአካል ጉዳተኞች አሉ። እነሱን ወደ ስቴዲየም አምተን ጤናማ የሆነ ማህበረሰብን ገምተን ፍጹም ንቃት ንቃት ያለው ወጣት በማንኛውም ረገድ ቀጣታ የሆነ ማህበረሰብ መገንባት ስለሆነ እቅዳችን ይህንን ደግሞ ሀብለን ጀምረናል። በዚህ ማሳያ ይሄን ህብረተሰቡ ስቴዲየም መጥቶ እንዲሰራ ነው ዛሬ ያደረግነው። በዛሬው ቀን የጎዳና ላይ ሩጫ በቃ አሉ፣ ለካ ስፖርተኞች አሉ፣ ስቴዲየም አለ፣ ማንኛውም መዘውተሪያ ስፍራ ክፍት ስለሆነ 20 ሰዓት ክፍት ስለሆነ ከኛ ጋር መጥተው መስራት እንደሚችሉ ዛሬ ያሳየንበት ሂደት አለ። ከዚህ በመቀጠል ደግሞ ብዙ እቅዶች አሉ፣ እኛ እንደ ማህበር ብዙ እቅዶች አሉ። ያ ማለት ምንድን ነው? እቅዶችም ነገ ከነገ ወዲያ ብዙ አትሌቶች ጋር ብዘን የጎዳና አሳትፈን ከፍተኛ ዳጎስ ያለ ሽልማት አዘጋጅተን ስፖንሰርሺፖች አዘጋጅተን ለአትሌቶች የምንሸልማቸው ሽልማቶች ሰፋ ያለ አድርገን ፕሮግራማችንን እናስቀጥላለን የሚል እቅዶች አሉ። ከዚህ በመቀጠል ደግሞ እንደ ማህበር ስፖርቱ ላይ እንቅስቃሴ ላይ ብቻ ሳይሆን በበጎ ተግባራትን በአድራጎት ለምሳሌ ብዙ አቅመ ደካሞች አሉ እየሰፈሩ እነዚህም ተበታተን በየቀበሌው በአጣዬ ከተማ አስተዳደር ሙሉ ቀበሌውን አቅመ ደካማ ሰዎችን ለመርዳት አሁን የተዘጋጀንበት ሁኔታ አለ። አንዱ ክሪያችን ነው። በዚህ ሁለት ወር ሶስት ወር ውስጥ እነሱን ለመደገፍ ነው እና ይሄን ያለው ነገር ሰፋ ያለ ፕሮግራም ነው። ላደረጋችሁ ለዛሬ ፕሮግራም ከፍተኛ አስተዋጽኦ ላደረጋችሁ ለቡድና አጋሮቼ፣ ለማህበሩ፣ እንዲሁም በተለያዩ ከሌላ ቦታ መጥታችሁ አለን ላላችሁ ሰዎች ከልብ አመሰግናለሁ። ስፖንሰር በስፖንሰር እና አባይ ባንክ መስፍን አስፋው ተለያዩ አጣዬ ከተማ አስተዳደርን የፍራታ ግድም ወረዳ አስተዳደር ምክር ቤትን ከፍተኛ አመሰግናለሁ።